እንግሊዝኛ ስንናገር ከመበላሹብን ቃላቶች መካከል እነኚህ ሶስቱ ናቸው። እነሱም ኢን ኦን እና አት እነኚህ ሶስቱ ቃላቶች ስለ ቦታና ስለ ሰዓትን ነገር በጣም ነው ኮንፊውዝ የሚያደርጉን። ትዴይ ደግሞ እንዲህ ብለን ፕሌስ እና ታይምን በእነኚህ በሶስቱ ቃላቶች እንዲህ ብለን እንደምናገራቸው እናያለን ማለት ነው። ይህ ቪዲዮ ለጀማሪዎች እና ለመከሬ ተማሪዎች ነው የሚሆነው። ሰው ዊ ኦንሊ 15 ሚኒትስ ከመጀመሪያው እስከ መጨረሻው በደንብ ትማራላችሁ ማለት ነው። ከዚህ ውጭ ምንም የለም። ኦኬ ሶ ስቴይ ሄር ን ለርን ስ ን ኦንሊ 15 ሚኒትስ። ይህን ለእናንተ ለማስራት እንዲረዳኝ

ሲክስ ኤግዛምፕልስ የመጀመሪያውን ኢትሲ ኦኬ። ሶ ፍርስት ዋን ኢት ሴይዝ መስከረም ላይ እንገናኝ። ሶ አሁን ያልኳችሁ ቀጠሮ ቦታ የምንናገርበት ማለት ነው። አክቹዋሊ ይሄ ከሰዓቱን የጀመር ነው። መጀመሪያ እንዴት ብለን ታይም እንግለጽ የሚለውን ነገር በደንብ እናያለን። ሶ የእናንተ ኤግዛምፕልም አለ። ይህን ካያችሁ በኋላ እናንተ ነው በራሳችሁ ኤግዛምፕል እንዲሰሩልኛላችሁ የሚለውን ደግሞ እናያለን። ሶ ለእናንተ ያስኩላችሁ የትውልድ ቀናችሁን ሰዓቱን እና ቦታ መግለጽ ይሆናል ማለት ነው። እኔ የቀጠሮውን ነው ማሳያችሁ፣ እናንተ ደግሞ እናንተ ወይም አሸናፊ ደግሞ ፓርቲስፔት ባይ ቴሊንግ ስ ስ በርት ር ስ በርት ት ስ በርት ታይም ስለዚህ በነሱ ነው የምንናገረው ማለት ነው። ይሄ መስከረም ላይ እንገናኝ ይላል አይደለ? ቀጠሮ ነገር ይመስላል ራይት። ስለዚህ አሁን መስከረም ላይ እንገናኝ ስትል እንዲህ ብለን የምታወራው ኢንግሊሽ መስከረም ላይ እንገናኝ መጀመሪያ ሌትስ ሚት ሌትስ ሚት፣ እንገናኝ ግድ። እሺ መስከረም ሴፕቴምበር ነው። ስለዚህ አይ ቲንክ ኢን ሴፕቴምበር፣ ሌትስ ሚት ኢን ሴፕቴምበር ግድ። ስለዚህ ኢንን መረጥክ ማለት ነው አይደለ? ስለዚህ እዚህ ጋር ዩ ቾዝ ኢን። እሺ ለምንድን ነው ግን ኢን የመረጥከው መረጥከው? ለምን ኦን አይሆንም? ሌትስ ሚት ኦን ሴፕቴምበር ለምን አይሆንም? ምክንያቱን አላውቅም ግን የሆነ አብሮ አይሄድም ስሰማ ልክ ነህ ይህ ነው መሆን ያለበት ምክንያቱም እዚህ ጋር አሁን መስከረም ውስጥ ስንት ቀናቶች አሉ ሰላሳ ሰላሳ አይደለ ስለዚህ ስንት የሆነ ላይክ ጀነራል የሆነ ታይም የተናገርክ ነው ማለት ነው አይደለ ስለዚህ ይሄኛው እዚህ ጋር የምታስቀምጠው የታይም ገላጭህ ብዙ ሰዓት ባንዴ የሚያቀፍ ከሆነ ማነው የምትጠቀመው ይህንን ነው የምትጠቀመው ማለት ነው ለምሳሌ አሁን እዚህ ጋር ሌት ሴይ የሆነ አመተ ምህረት ጠቀስክ ይባል አሁን ስንተኛ አመተ ምህረት ላይ ያለ ነው 2017 አይደለ 2018 ላይ እንገናኝ ማለት ፈለክ። 2018 እቺ ብቻ ቀይረን ነው ማለት ነው። እዚህ ጋር መስከረም ነበር አይደለ። አሁን ምን ሆነ 2018 ላይ እንገናኝ አረኩትኝ። ስለዚህ አሁን ሁለት ሺህ አንደኛው ላይ ማለት ነው። አሁንም 2018 ላይ እንገናኝ ስል አሁንም ኢን ዲስ ይር ዴር አር 365 days። ስለዚህ አሁንም ይሄ ምንድን ነው ማለት ነው ኢን ነው የሚሆነው ይሄ ኢን ነው ለምን ጀነራል ስለሆነ ውስጡ ብዙ ቀናቶች ስላሉ ማለት ነው አይደለ እሺ ዋራ ባውት አሁን ክረምት ላይ እንገናኝ ደግሞ ማድረገውስ ክረምት ክረምት አደረኩ ደግሞ አሁን መስከረምም ኢን ነው አለ አይደለ 2018ም ኢን ነው አለ ክረምትስ ምን ይሆናል ክረምትም ኢን ነው ነው እሺ ለምን ምክንያቱም ክረምት ውስጥ ሶስት ወር አለ። ሶስት ወር አለ ግን ስለዚህ አሁንም ጀነራል የሆነ ታይም ነው ማለት ነው አይደለ? ስለዚህ ምን መሆን አለበት? ሌትስ ሚት ኢን ዊንተር መሆን አለበት ማለት ነው። አንደርስታንድ። ስለዚህ የአንተ ኤግዛምፕል ምንድን ነበረ? የትውልድ ጊዜ ይሄን መናገር አይደለ? ስለዚህ አሁን ዓመተ ምህርቱንም ስትናገር ምን መሆን አለበት እስኪ ንገረኝ። አሁን ተረድተሃዋል አይደለ? ወቅቱንም ከተናገርክ ወሩንም ከተናገርክ ዓመተ ምሕረቱም ከተናገርክ በማን ነው ማለት ነው? በኢን ነው። ለምሳሌ ኢ ወዝ ቦር ኢን እ ዓመተ ምሕረቱን ንገርከን። ወሩን ደግሞ ንገረን እስኪ ወሩ ደግሞ ኢ ወዝ ቦርን ኢን ኦክቶበር። ግድ ታውቀዋለህ ምን እንደሚባለው ስለዚህ ወቅትም ስትናገር ዓመተ ምህረትም ወርም በኢን ነው። ለምንድን ነው የሆነበት ምክንያት፣ ስለሆነ ማለት ነው። ኤክሰለንት። ስለዚህ ጋር ገብተዋል። እሺ፣ አሁን ኢንን ጨርሰናል አሸናፊ። አሁን የሚቀረን ኦን እና አት ናቸው። አይደለ ስለዚህ አሁን ዊል ትራይ ቱ ሲ እነኚህን በሁለቱ ሴንተንሶች ማለት ነው እነኚህ ሁለቱ ር ደሞስት ኮንዚንግ ፓርት ሆንና አት በጣም ነው ኮንፊውዝ የሚያደርጉት ስለዚህ አሁን ይሄኛው ፓርት በደም ካላያችሁ ካልገባችሁ አሁንም ዩ ስቲል ጎይንግ ቱ ቢ ሌፍት ኮንዝ ነው የምትቀሩት ማለት ነው ስለዚህ እዚህ ጋር ግን በደም ፔአቴንሽን ንድ ትራይ ቱ ዲፈረንሼት ከሁለቱ የትኛው አት ነው የትኛው ሆን ነው የሚለውን ለማወቅ ማለት ነው እሺ አሁን መስከረም አራት ላይ እንገናኝ አልኩኝ በየትኛው ነው ኢንግሊሽ እስኪ ይህን ነገር በለኝ መስከረም አራት እንገናኝ። መስከረም እዛኛው ላይ ቁጥር አልጠራንም፣ እዚኛው ላይ ስለጠራ፣ ሌትስ ሚት ኦን ሴፕቴምበር ፎር፣ ሌትስ ሚት ኦን ሴፕቴምበር ፎር። ስለዚህ ጋር ኦን አረካው ማለት ነው። ልክ ነህ። እሺ ግን ለምን ሆነ? ዋይ ዲ ቲንክ ሶ። ሌላስ መቼ መቼ ነው ይህ? ምን ሲቀየር ነው ድጋሚ ኦንስ መሆን የሚችለው የሚለው ነው። ትራይ ቱ ቴል ሚ መስከረም አራት መስከረም አምስት ሲሆንም ኦን ነው። ኦፍ ኮርስ ቁጥር ስንጠራ ምናምን፣ ቁጥር ስንጠራ አሁን ይሄ ምንድን ነው ያደረኩትኝ? ይሄ መስከረም ጀነራል ብለን ነበር አይደለ? መስከረም አራት ሲሆን ምን ሆነ? ኦን ሆነ፣ ስፔሲፊክ ሆነ አይደለ? ጊዜው አሁን መስከረም ሰላሳ ቀናቶች አሉት ከሰላሳ ውስጥ አንዱን መረጥኩኝ ማለት ነው ልዊች ሚንስ ስፔሲፊክ ሆነ ማለት ነው ያኔ ማን ነው የምጠቀመው ኦን ነው የምጠቀመው ማለት ነው እሺ ለምሳሌ ሰኞ ስፔሲፊክ ነው አደለ ሰኞ እንገናኝ መንደይ ስለዚህ አሁንም የዊክ ዴዎች ዊክ ዴ ስትገልጽ በማን ነው የምታደረገው ማለት ነው አሁንም ኦን ሌትስ ሚት ኦን መንደይ አደለ እሺ ልደታችን ስፔሲፊክ ዴይ ነው አደለ? አሁን ለምሳሌ እዚህ ጋር አለ መስከረም አራት አልኩኝ። ለበርዝዴ እንገናኝ ስለስ እሱም የታወቀ ቀን ነዋ። ለምሳሌ ሌት ሰይ የክሪስትማስ ዋዜማ እንገናኝ ብለስ ለትስ ሚት ኦን ክሪስትማስ ኢቭ። ስለዚህ ምን ከሆነ ነው ኦን የምትጠቀው ማለት ነው። ስፔሲፊክ ሲሆን አደለ? ስለዚህ አሁን አንተ የአንተን ብርትዴ አሁን አንተ የተወለድክበትን ቀን ወሩን ትተ አሁን ምን ብላሄኝ ነበረ ክረምት በጋ ላይ ነው አልተወለድከው በጋ ላይ ያልከኝ ከዛ ኦክቶበር ላይ ያልከኝ አደለ ከዛ ደግሞ አመተ ምረቱ ስነገረኝ ስነገርኝ ኢን ብላሄኝ ነበረ አሁን እሱን እስኪ ስፔሲፊክ ለማድረግ ሞክር ቀኑ ንገረኝ ማለት ነው ኦክቶበር ሲክስት ስለዚህ አሁን ምን አረከው ስፔሲፊክ አደረከው ማለት ነው ያኔ ማን ተጠቀምክ ኦን ተጠቀምክ ማለት ነው። ዱ ዩ አንደርስታንድ ኤክሰለንት። ስለዚህ አሁን ይሄ ኦንም ኢስ ዳን ሂየር ማለት ነው። ስፔሲፊክ ሲሆን ዩዝ ኦን ራይት። ተላስት ዋን በእናት ደሊዝ ያው ትገምታላችሁ እዛ ጋር አት ስለቀረ አደለ? ግን እሺ፣ ሰባት ሰዓት ላይ እንገናኝ አልኩኝ አደለ? እሺ፣ ይሄ በማን ነው የሚገለጸው? ሶስተኛው ሰባት ሰዓት ላይ እንገናኝ፣ ሰባት ሰዓት ላይ እንገናኝ ሌትስ ሚት ይሄ አት ነው የሚሆነው። አት የቀረው አት ስለሆነ ነው ወይስ አውቃ ሆኖ አት ያልከው? አይ ሰዓት ላይ ጊዜ አቋለ ሰባት ሰዓት ላይ ምናምን ሲባል አት ሰቨን ኦክሎክ አት ሲክስ ኦክሎክ አት ስሪ ኦክሎክ ነው ኤክሰለንት። እሺ ስለዚህ ታይም ስትገልጾ ስፐሲፊክ። አሁን የስፐሲፊክ ቀናቶች ነበር ያልነው የተመረጡ ቀናት ላይ ኦን እንላለን። የተመረጠ ሰዓት ላይ ሲሆን ደግሞ ዩዝ አት አይደለ? እሺ ለምሳሌ እኩለ ቀን ላይ እንገናኝ በላይ Let's meet at lunch. አት ሚድ ናይት At ስለዚህ At noon. የሆኑ ሰዓቶች ላይ ደግሞ ማንም ትጠቀሙ ማለት ነው። አት ዱ ዩ ኖ ነው ስንት ሰዓት ነው ተወለድክ? ማታ አካባቢ አራት ሰዓት መሰለኝ። እሺ አራት ሰዓት ላይ ተወዳድኩት በለን። አይ ዋዝ ቦርን አት ፎር ኦክሎክ ፎር ኦክሎክ። ማታ ላይ እንዴት ነው የምትለኝ? አት ናይት ግድ። እሺ አት ናይት ብቻ ካልክ እሺ። ኢቭኒንግ ቢሆንስ? የሆነ ኤክሰፕሽን ልንገርክ። ኢቭኒንግ ዘ ኢቭኒንግ ኢቭኒንግ ኢን ነው ኦን ነው ኢን ኢቭኒንግ። ምክንያቱም ኢቭኒንግ ላይ ብዙ ሰዓት ነው ያለው። አይደለ ጀነራል ታይም ነው ማለት ነው። ስለዚህ ኢን ኢቭኒንግ ትላለ ማለት ነው። እስኪሁን እንድገምልኝ ኢ ዋስ ቦር ኢን ዘ ኢቭኒንግ አት ፎር ኦ ክሎክ፣ ኢን ዘ ኢቭኒንግ ኦኬ። ኢ ዋስ ቦር አት ፎር ኦ ክሎክ ኢን ዘ ኢቭኒንግ። ስለዚህ ይሄ

ራይት ሶ አሁን ደግሞ እንዴት ብለን ቦታ ላይ እነኚህ ኦፍኮርስ አሁንም ቀጠሮ ላይ ያለሁት እኔ አይደል? እዚህ ቦታ እንገናኝ፣ እዚህ ውስጥ እንገናኝ፣ እዚህ ቦታ እንገናኝ ብለን ስናወራ እንዴት ብለን ከነኚህ ከሳሱ እንደምጠቀም በደንብ እናያለን። አንደርስታንድ። አራተኛው አረፍተ ነገራችን ምን ይላል? አሳንሰር ውስጥ እንገናኝ ይላል። አሳንሰር ሊፍት ስለዚህ ሊፍት ውስጥ እንገናኝ እንዴ ነው የምትለኝ። ከነ ከሶስቱ ነው የምጠቀመ ኮርስ አይደለ፣ ግን ኢን ወይም ኦን ብቻ ትለኝ ሳይሆን አይ ዋንት ዩ ፎርም ፉል ሰንተንስ። ውስጥ ከሆነ ኢን ነው ምንለው፣ ክ ውስጥ ከሆነ ኢን ነው ምንለው። ስለዚህ የሆነ ቦታ ጠቅሳችሁ እዛ ውስጥ የምትሉ ከሆነ ሃቭ ቱ ዩዝ አለ። እሺ ለምሳሌ አሁን አንተ ቤት ውስጥ የተወለድከው ወይስ ሆስፒታል ውስጥ የተወለድከው? መንገድ ላይ መንገድ ላይ ላይ ከሆነ ምሳሌ ብታደረግብን ነው። እሺ ሆስፒታል ውስጥ እንበል። እሺ፣ ስለዚህ ሆስፒታል ውስጥ የተወለድኩት ይመለኝ፣ ለምሳሌ እሺ። የግል ወይስ የመንግስት ሆስፒታል የተወለድኩት? በቃ የመንግስት። እሺ፣ ስለዚህ ፐብሊክ ሆስፒታል ውስጥ የተወለድኩት ይመለኝ ማለት ነው። ውስጥ ከሆነ ዩ ሃቭ ቱ ዩዝ ኢን። አይ ዋዝ ቦርን ኢን ፐብሊክ ሆስፒታል አይ ወዝ ቦርን ኢን ሆስፒታል። ስለዚህ በቃ ኢን ኢንግሊሽ ሊትራሊ ውስጥ ስትሉ ቦታ ስትናገሩ፣ የዚህ ነገር ውስጥ ስትሉ ማነው የምትጠቀሙት ማለት ነው? ኢን። ስለዚህ አሁን ደግሞ ዊ ውል ትራይ ቱ ሲ በቃ ኢን እንዳልኳቸው ውስጥ በሚለው ያዙት። ሰከንድ ዋን፣ እነኚህ ግን ትንሽ ኮንፊዝ ያደርጋሉ። ሰከንድ ዋንን የምናየው ኢት ሴይዝ አራተ ፎቅ ላይ እንገናኝ ይላል አደለ። ሶ አሁን አራተ ፎቅ ላይ እንገናኝ እንዴ ነው የምትለው? ይህንን እዚህ ጋር አልን አደለ→አይደለ ። ስለዚህ የሚቀርህ ኦን እና አት ናቸው። ስለዚህ እላይ ካለን ያው ኦን ኦን። እሺ አለች ሁሌ ማለት ነው። ግን አሁን እዚህ ጋር ስለ ቦታ ካወራን አይቀር

ትጠቀማለች አሁን። ኦንን እነ ባስ ምናምን አልከኝ። ታክሲ፣ ታክሲ ውስጥ አንንቀሳቀሰም የስ? ሄሊኮፕተር ውስጥ መንቀሳቀስ አልችልም። ስለዚህ ኢንዘ ሄሊኮፕተር ኢን መሆን አለበት። ስለዚህ በዚህ የሚያስችላለው ማለት ነው። ፕሌስ ሆነ ኢፍ ዩ ካን ሙቭ ኢንሳይድ ኢት ዩዝ ኦን ኢፍ ዩ ሃቭ ቱ ስኩዊሽ የር ባዲ እዛው ስለመቀመጥ ማነው የምትጠቀመው? ኢን ይሆናል ማለት ነው። ሜይ ቢ ትንሽ ኮንፊዚንግ ከሆነ አይ ሆፕ ዲስ ክሊርስ ኢት አፕ። ስለዚህ ጋር ኦን እንላለን ማለት ነው። ላይካልክ ሲጀምረው ኦብቪየስሊ ኦን ነው፣ ግን ቅድም አሁን ፕሌን ውስጥ ብንል ኢን አንልም ኦን ነው የምንለው። ኤክሰለንት ደላስ በናጥሊስት ኤርፖርት እንገናኝ እንገናኝን ነው እሺ ለምን አልክ? ኮንደን ሚት ርፖርት ይህን የምንለው ምን ካለ ብለን ነበረ? ውስጥ ካልን ነበረ ኤርፖርት ውስጥ ብል ልክ ነበርክ። ሚት ርፖርት ነበረ ኤርፖርት ውስጥ ሊሆን ይችላል አካባቢ ሊሆን ይችላል። አይደንት ኤርፖርት እንገናኝ ያልኩት ኤርፖርት ሰፈሩ ያ መሆን አለበት ሄር ማለት ነው። ስለዚህ እዚህ ጋር አት ለምሳሌ አሁን መገናኛ እንገናኝ ካልኩ እንዴ ነው የምትለኝ? ለትስ ሚት አት መገናኘ። ኤክሰለንት። ስለዚህ አሁን አንተ ሌት ሰይ የተወለድከው ጥቁር አንበሳ ነው ይባል፣ ሀው ዩ ሴ ት ኢንግሊሽ? አይ ወዝ ቦር አት ጥቁር አንበሳ። ስለዚህ ውስጥ ምናምን ምናምን ካልክን፣ ኢቭን አማርኛው ውስጥ የሚል ነገር ካለ ማን ነው የምጠቀመው? ኢን ነው የምንጠቀመው። ላይ የሚል ነገር ካለው ምንም ነገር ካልቀለስ ይሄ ቦታ ካልክ ማ የምጠቀመው አት። ግን እነኚህ ትንሽ ትራንስፖርቴሽን ላይ ትንሽ ስለሚያደርጉ ታክሲ ውስጥ፣ ፕሌን ውስጥ፣ ባስ ውስጥ ነው የሚሉት። ባስ ላይ አንልም በአማርኛ ላይ ካለ ሊትራሊ ኦን ታፕ ነው የሚሆነው። እኔ እንግሊሽ ግን እንዴት ነው የምናደርገው? ተለቅ ተለቅ ላሉት ኦን